እንግዲህ እኚህ ሴትዮ ምናሉ እንደሰማችሁት ነው። ፎቅ ፎቅ ስንሰቅል ስንሰቅልሽ ከፍ ከፍ ስናደርግሽ ውሸት ይዘሽ መጣሽ ወይ? ሀይሜን ማለት ነው። ያቺ ተንከሲስ ሲስ ተብዮም ማታ የሰራችው ቪዲዮ ጨጓሬ ልጦኛል። ይቺ የሆነች ተንከሲስ የሰው ተንከሲስ እሷም መሄድባት አለው፣ መሄድባት ይሆናል ማለት ነው። ግን እርሶ እንደ እድሜዎት አይሆኑም። እንዲህ ምን ሆኖ ነው እንደዚ ከልጆት ጋር ወርደው? ሃይሜ እኮ ልጆት ናት። ሰላም ጤና ይስጥልኝ። ውድ የተከበራችሁ የኔ ቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት በያላችሁበት። አሁን እኔ ቡሩኬንና ሃይሜን የምከታተላቸው ማንም ሰው አዞኝ አይደለም፣ አይደለ ሁላችን ነው እዛ ጋ የብሩኬና የሃይሚ ኦዲንስ ሲሆንን ሁላችንንም ማንም ብሎን አደለም፣ በራሳችን ተነሳሽነት ነው እነዚህን ሰዎች የምንከተላቸው አ ታዲያ ለምንድን ነው ብሩኬና ሃይሚ ድራማ ሲጀምሩ እኛ ወሳኝነን እኛነን። አላቃ ምንለው አሁን እኚህ ሴትዮ ካውያቸውን በእጃቸው ያዝ አድርገው ብለሽ ብለሽ ውሸት ይዘሽ መጣሽ እኛ ስንሰቅለሽ ምናምን አሉ። እርሶ ይሄንን አሉ ከእርሶ አንደበት። እርሶ ልበሎት ቢያድሎትማ በልጆት ቁጭ ብለው ልጆትን ያዙ ነበረ ምናምን ነገር። አንዳንድ ጊዜ ያለመታደል ነው። እርግማን ሲኖርባችሁ እንዲህ ነው። እድሜያችሁን ጭርስ የምታረጉት በሰው ሀገር ማለት ነው። እርግማን ሲኖር ስትረገሙ፣ ስትባረኩ ልጅ ሲወልዳላችሁ ከልጃችሁ ጋር ምናምን ነገር። እርሶ ግን የተረገሙ ነዎት። አሁን ደግሞ ልጆትን እየረገሙ ነው። ያልወለደዋትም ሃይሚ ግን ልጆት ናት ለእርሶ ማለት ነው ስንሰቅልሽ ውሸት ይዘሽ መጣሽ ብለሽ ብለሽ ብለው እየወቀሱ ነበር። ላይ ብላይ ተቀምጠው የልዕልቷን ፎቶ ለጥፈው ሀይሚን የመናገር ማንም ሰው ሞራን የለውም። እርሷ አለ አንቺ ነው የምልሽ፣ ወራዳ ቅሌታም፣ ወራዳ የትኛው ክብርሽ ነው አንቱ ሊያስብልሽ የሚችለው? የትኛው ክብርሽ ነው አንቱ ሊያስብልሽ የሚችለው? ክብርማ ቢኖርሽ ኖሮ ልጅሽን እንደ ልጅ ታከብሬ ነበረ፣ እንደ ልጅ ለልጅ የሚገባ ፍቅር ትሰጭ ነበረ። ክብር ስለሌለሽ እንጂ ልጅሽን ወርደሽ የምትሳደቢው ለልጅ ሰው እናት ለልጇ ፍቅር ነው የምታስተምረው አይደለ? ስነስርት ስነ መግባር ነው የምታስተምረው መጥሩ ስነ መግባር። እርሶ ግን ቁጭ ብሎ ይራገማሉ። ስራ ነው እየሰሩ ያሉት ቡርኬና፣ ሀይሚ አለቀ አይገበትም እንዴ? ኢትዮብላይ ብሩኬና ሀይሚ ብቻ ናቸው እንዲ ድራማ የሚሰሩት? ስንቶች አሉ የለ እንዲ ድራማ የሚሰሩት እና ታዲ ያለ ድራማ ምን ሊሰራ ፈልጋችሁ? ኢትዮብላይ ተውትና፣ ይሄንን ሀሰተኛ የፍቅር ታሪክ ተቀርጦ እኮ ለእይታ ለዶራር ተብሎ እኮ ይቀርባል። ልክ እንደ እውነተኛ እየተተወነ እውነተኛ አስመስለው ሀሰተኛውን የፍቅር ታሪክ ተውነው ያቀርቡታል። ኢትዮብላይ ይሄ ለምን ለዶራር እና የሃይሚ እና የቡርኬ ሲሆን ግን ያቃጥላችኋል፣ ያንጨረጭራችኋል። ማን በግድ ይሄኛለሽ? አሁን አንቺ ማን በግድ ይሄኛለሽ? ለምሳሌ እንደው የተከበረች ሴት አለች። ትክታክ መንደር የቡርኬና የሃይሚ አሉ፣ ብዙ ናቸው ብዙ ናቸው። እና ያቺ ሴት ግን ማለት ነው ቡሩኬ ጌም ሲጫወት ሃይሚም እንደዛው ስትመጣ አንበሳ ነው የምታዘንብለት፣ ለቡርኬ አንበሳ። እሷ እንኳን ውሸታም ብላ ሰድብ አታቅም። ቡርኬንና ሃይሚ በአንድ አይን ነው የምታየው። ውሸታሞች ናችሁ፣ እንዴት እንደዚህ ታረጋላችሁ ብላ እንኳን ተሳድብ አታቅም። ትጂ ማለት ነው ሁላችንም የምናውቃት ትጂ። እውነት እሷ ለእኔ ንግስት ነች። አያችሁ ሰውን ስትወዱ እንደዚህ ነው። የሰውን እድገት የምትፈልጉት እንደዚህ ነው። በእንደዚህ አይነት መንገድ ነው ሰፖርት የምታደርጉት። አንበሰዋን እንደዚህ እያዘነበች እንኳን እነሱ ስህተት ቢሰሩም እንኳን ለምን ብላ ተናድ አታቅም ወቅስ አታቅም፣ ወታ ተሳድበ አታቅም። አይሽ አንቺ እዚጋ ገና በግድ ሳትባይ ራስሽ የመዳምን ስራ ለማቅለል ብለሽ ብርኬንና ሃይሜን እግርሽን ሰቅለሽ እየተከታተለሽ ጭራሽ ሃይሜን ዝቅ ልታረጊ ተጨማለችንችለሽ የተጨማለች ስንሰቅልሽ ምናምን ውሸት ይዘሽ መጣሽ ምናምን ነገር። ምናገባሽ? ተዋሽ ተዋሽ፣ ውሸትም ከሆነ ተዋሽ። የመናገር ግን ሞራን የለሽም ደቅ አደረገች። ሲስ አንቺም እኮ ለቀሻል ልቅ ለቀሻል። አንድ ጊዜ የተመለጠ ፎቶ የኔን ትለጥፍ ያለሽ አንድ ጊዜ ጠጉሬን ያለውን ትለጥፍ ያለሽ ደግሞ እንደዛ አንጋደሽ ነው የምትለጥፊኝ። ተግንድ መድኃን ያለም ወስዶ ይለጥፍሽ። እና እኔ ምንም አይመስለኝም። አይ ዶንት ኬር ለምን አዘቀዝቅኝም። ለምን ዘቅዝቀሽ በአናቴ በፍረ ማሰረታሽ ግርግዳሽ ላይ አሰቅልኝም። እኔ ምን አገባኝ በቀን አፍቅረሺ ምናምን። ሴትና ሴት ከመቼ ወዲ ነው የሚፋቀረው አንቺ ስድስት ስልሳ ስድስት ሴጣን አምላኪ ነሽ እንዴ? እንዴት ነው አፍቅረሽኝ ከሆነ ምናምን ነገር ምን፣ አንቺ ሴት ፍቅረኛ ነበረች ከዚህ በፊት? ስመ አብ ወወልድ ወመንፈስ ቅዱስ የምታዋሪውን ራሱ እኮ ጠንቅቀሽ አታቂም ሲስ፣ የምታዋሪውን ጠንቅቀሽ አታቂም። አይሽ ጭንቅላትሽ ለቀዋል። የምልሽ ለዛ ነው። አንቺም ራሱ ሃይሚን ጀጀ ማድረግ መብት የለሽም። ምንድን ያልሺው ጥሩ አፍቃሪ በሃያ አራት ሰዓት ውስጥ ባሏስ ባሏ ታመመ፣ ፍቅረኛ ታመመ ሲባል ትመጣለች ምናምን ነገር ምን ምን ለማለት ፈልገች ነው? ሀይም እኮ ለፍቅር የፍቅር ሰው እኮ ታማኝ ሴት እኮናት፣ ልባም ሴት ማለት ነው። ላመነች ሟች እኮነች። ለፍቅር ስንት አይነት መስዋዕት ከፍላለች፣ ስንት አይነት ነገር ለፍቅር መስዋዕት ከፍላለች። ከምንም በላይ ከራሷ በላይ እኮ ለብሩክ የምታስብ እኮ እንቁ እኮነች። እንዴት ብታስቢያት ነው እንደዛ አሁን የምታሽሟጥጭ? ዝም ብለሽ ብትከበረ ይሻልሻል። አንችን ብሎ አሽሟጣጭ! ህይወትሽ የተሽሟጠጠ እና ማለት ነው። አንዳንዶቻችሁ ካውያችሁን ይዛችሁ ብሩኬን እና ሃይሜን ጄጅ ማድረግ አትችሉም እያልኳችሁ ነው። እነሱን መሳደብ አትችሉም አለማየት ግን ትችላላችሁ። ማንም አላስገደዳችሁም። እዩኝ ብለው እነሱ አላለመኗችሁም ራሳችሁ ስራችሁን ለመስራት ስራችሁን ለማቅለል ስትሉ ቁጭ ብላችሁ በትርፍ ሰዓታችሁ የመዳምን ጩኸት ለማባረር ስትሉ ነው የምትከታተሏቸው እንጂ ተከታተሉን ኑ ይሆን ብለው አልጎተቷችሁም። ወዳችሁ ፈቅዳችሁ እግራችሁን ሰቅላችሁ እያያችሁ መልሳችሁ ግን ልትሳደቡ አትችሉም፣ አትችሉም ከደብሯችሁ እስክሮር እስክሮር ማድረግ። አንቺ ሞጥንዋጣ ሟጣ መላጣ አሮጊት፣ የሰው ደረቅ ደረቆት ፊትሽ የተሸበሸበ ይቺ አንድ ሳምንት የቀራት መላጣ አሮጊት እንዴት ነው እንዴት እንዴት ብትጠግቢ ነው ሳቅላነሽ ምና አው ቀዳማዊት እኮ ነች ሃይሜ ገና እንሰቅላታለን ከዝም በላይ ማለት ቀዳማዊት ነች ንግስት ነች ንግስት በሀገሯ ተከብራ ስራዋን እየሰረች ፏ ብላ ምትኖር ማለት ነው ምን አይነት ምግብ መብላት እንዳለባት ምናምን ነገር ለይታ ራሱ ምታውቅ አንቺ እንዳንቺ ምኑንም ምኑንም ምታግበሰብዝ መሰለሽ እንዴ ለጤናዋ የሚስማማት ለጠጉሯ የሚስማማት ገብቶሻል ይሄ ለአቋሟ ለቅርጧ የሚስማማትን መርጣ የምትበላ። እንደ አንቺ እየጠቀጠቀች ከዛ አናቷ ላይ ሲወጣባት ወታ ሰውን የምትናገር ሴት አይደለችም። የምትናገረውን ጠንቅቃ ምታቅናት። እዚህ እየመጣሽ መዳም ስጮብሽ እሷን ላይ አፍሽን የመክፈት መብት የለሽም። መብት የለሽም፣ አፍሽን የመክፈት ክፍት ያለማያት ግን ትችያለሽ፣ መብት አለሽ ያለማያት። አዎ ያለማያት መብት አለሽ፣ የመሳደብ ግን መብት የለሽም። ቅርሻታ በግድ ይህ የተባለች አትመስልም። እንዲህ ላይዋን ከፍታ ፎቶ ለጥፋ ቅርሻቷን የምታቀረሸው ክብረቢስ። በእድሜሽ ተከበሪ። አለማያት ትችያለሽ። ሶ ሲስ ደግሞ ማለት ነው፣ ስምሽን ቀይሪው አንቺ ቁራሌው ስምሽ ሲጀመር ስምሽ ቁራሌው ነው። እኔ ለምን እጨነቃለሁ? ይሄ የተወለጋገደ ስም ምናምን ነገር እየጠፋብኝ ማለት ነው። ምን አስጨነቀኝ? ቁራሌው፣ ቁራሌው። ከዚህ በኋላ የምታወሪውን ነገር ለይተሽ ወቂ፣ ለይተሽ ወቂ። አዎ፣ ደግሞ መነጥር ረስተሻል። መነጥርሽን አድርግ። ከዛ የምታወሪውን ነገር ምናልባት እንድታስቢ ከረዳሽ መነጥርሽን ልበሽ። ደነዝ፣ ደነዝ ነሽ የማትሰለጥኔ ቡሩክ ቡሩክ ቡሩክ ቡሩክ ቡሩክ ቡሩክ አይኖ የቡሩክ ፍቅር አናትሽ ላይ እንደወጣብሽ እናውቃለን እኮ፣ ግን ሰከን በረድ በይ እናቴ፣ ሰከን ቀዝቀዝቀዝቀዝ ቀዝቀዝ በይ። ማቀዝቀዣ ማስታገሻ ነገር ውሰች። እዚህ እየመጣሽ አናትሽ ላይ ሲወጣብሽ ሲፈላ ሲንተከተከብሽ እየመጣሽ ልዩቷ ላይ አፍሽን አትክፈች፣ ክፍት ወልጋዳ ቴ ምኖራችሁ ነው እናንተ? ይሄ ለላይክ ለሰብስክራይብ ብላችሁ ናት ላይ የምትወጡት አስመሳይ። እስቲ ጥሩ ነገር አውሩ። ሄደች ተመለሰች፣ እንኳን ተመለሰች። እና የልቴር ነበረ ብሩኬን ጥላት ሲጀመር፣ ሃይሚ ሃይሚ የልቴ ነበረ ብሩኬን ጥላሽ፣ ሸበላሽን ጥላሽ፣ እዚ ስንት ውሮ በላ ዘና ዘ አሰፍስፎ የልቴ አስበሻል። አረ ሲጀምር ሸበላሽን አርፈሽ ይዘሽ ተቀመጭ። ገና በአንድ ቀን እኮ ይኸው ሊጎርሱ ሽኮ ትንሽ ነቀር ወይኔ የኒ አንጫጫቻቸው አይደል ሚዲዮም በአንድ እግር እኳ ቆመች በአንድ ቀን የኒ ልዕልቴን አንበሳ የምር ነብር እኮ ናት ልይቷማ ቀጣይ ደግሞ ታንቀው ይሞታሉ ገመድ አዘጋጅተው አያ ይች ልጅማ ልትደፋን ነው አሳቧ ስለዚህ ብንታነቅ ይሻለናል በነገራችን ላይ እጄን ያዙልኝ ውዶቼ፣ እጄን እጄ እጄ እየተንቀጠቀጠ ነው ውዶቼ፣ እግሬ እየተንቀጠቀጠ ነው። እጄን ያዙልኝ፣ ወገቤን፣ ወገቤን ደግፉኝ። ኧረ እጄን ያዙልኝ፣ ኧረ ተው፣ እጄን ያዙልኝ፣ ተው፣ ተው። በአንድ ቀን እኮ ልዕልቷ ቀዳማዊት እኮ እጄን ያዙልኝ ምንድን እያስባለች እጄን ያዙልኝ እግሬን ያዙልኝ ጭንቅላቴን ደግፉልኝ ያስባለች እኮ ቀዳማዊት እኮ ነች አንበሳ ነብር ማንም እኮ ሊወዳደር አይችልም ከሀይሚ ጋር የምር በአንድ ቀን እጄን ያዙልኝ እጄን ያዙ ወይ መድሃኒዓለም ለማንኛውም እኔ ቤት ስትመጡ እጄን እያያዛችሁ እግሬን እኔ ስማ እኔ ሰሞኑን ተመችቶኛል። ፈታ እያልኩ ነው። ንግር ልንገራችሁ ብዬ ነው። አይ እኔ አልደበረኝም፣ አልደበረኝም ውዶቼ። እኔ በጣም ፈታ እያልኩ ነው። ምቾት ላይ ነኝ፣ ምቾት ላይ ነኝ።